ሞሮኮ ይመጣሉ እያልን እየጠበቅን ዛሬም ሃይሚና ቡራኮ ቀሩ። እንግዲህ በዚህም ደግሞ ሀሳብ ለመስጠት ብቅ ብያለሁ። ከኔም ደግሞ የብሩኬ ወንድሙም ሀሳብ ሰጥቷችኋል ብዬ ተስፋ አረጋለሁ። ቡራዬ ደግሞ ዛሬ ፀጉሩን ምናምን ምናምን ዛሬ ደግሞ እንደ ማንቸስተር ነው እንዴ ምናምን እንዴ እኮ አስተጫዋቶቹ መስሎ መቷል ማለት ነው። እስኪ እንግዲህ እስከዚህ ቪዲዮ ፍጻሜ አብራችሁ ቆዩ እላለሁኝ። ሁለተኛ ነገር ደግሞ ዛሬ ሜላት የሃይሚን እናትና አባቷን እንዴት እንዲሆነች በጣም በጣም አስደስታኛለች። እውነት ልጅ በስነ ስርዓት ሲያድግ ለካ ያስደስታል። እውነት ለመናገር በጣም ስርዓት ያላት ልጅ መሆኗን በተለይ ዛሬ ነው ጠንቀቂ ያወቅኩት። እውነት እግዚአብሔር ያክብርሽ። ቆንጆ እውነት ትለያለሽ ብዬሻለሁ፣ በዚህ አጋጣሚ ማለት ነው። ሁለተኛ ነገር ደግሞ በጣም በጣም የተገረምኩበት ነገር አለኝ። እሱ ምንድን ነው? እውነት ሃይሚና ብሩኬ የነሱ መቅረት ወይም ደግሞ የነሱ አንድ ያለመሆን መሆን ከተሰማችሁ ሁለቱንም አንድ ላይ ያረጋችሁ ኑልን ማለት ነው የሚቀድመው ሃይሚ የጀግና ለብቻ ግሩፕ፣ ብሩኬ ጀግና ለብቻ ግሩብ፣ እየተከፋፈላችሁ እናንተ ናችሁ እንዲሁም እንዲራራቁ የምታደረጓቸው። ዛሬ ልክ ልካችሁን ልንገራችሁ። እናንተ ናችሁ እንዲሁም ማለት ነው። እናንተ እናንተ ናችሁ። በቃ እውነቱን ነው ምነግራችሁ። ሰላም፣ እንዴት ናችሁ? ደናናችሁ ያለ ሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። በእያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ወዳችሁ ፈቅዳችሁ ቤተሰብ ለምታረጉኝ፣ ለምታበረታቱኝ፣ ሀሳብ አስተያየት ለምትሰጡኝ እጅጉን በጣም አድርጌ ዝቅብ ያመሰግናለሁኝ። እንግዲህ ዛሬም በተለያዩ ነገሮች መጥቻለሁ። እንግዲህ እስከ ቪዲዮ የፍጻሜ ያብራችሁኝ ቆዩ። ዛሬ እንግዲህ የብሩኬ ወንድምም ሀሳብ ሰጥቷል ማለት ነው፣ ካነጋገሩ ይገባችኋል ብዬ አስባለሁ። እኔ ይሄን ይሄ ነው ባልላችሁ፣ ምክንያቱም እኔ አልተጣሉም አትጨነቁ፣ ብዬ ስነግራችሁ ብዙዎቻችሁ ያው ግራ ተጋብታችሁ ስለሆነ አላችሁም። በቃ ከዚህ በኋላ ዝም ይሻለኛል። ከዛም በኋላ ትመጡ ታወታላችሁ ሁሉንም ነገር ማለት ነው። የምሬ ነው ምላችሁ። እንግዲህ ሁለተኛ ነገር ዛሬ ሚላት ያረገችው ነገር በጣም አስደስቶኛል። የእውነት በቃ ሰው ማለት እንደዚህ ነው። ሰውን ማክበር ማለት እንደዚህ በጣም ደስ ይላል። እና በጣም ነው ደስ ያለችኝ። እግዚአብሔር ያክብርሽኔ ቆንጆ እላለሁ በዚህ አጋጣሚ ማለት ነው። ሁለቱ አድናቂ ከሆናችሁ የሁለቱ ወዲያች ከሆናችሁ ሁለቱም አንድ ሁነው እንዲመጡ መሆን ስትችሉ፣ ግን እኔ እግዚአብሔር ይመስገን እንዲያው እውነት እኔ እውነት እግዚአብሔር ይመስገን እንዲያው ቲክቶክ አለኝ እንጂ ቲክቶክ የሚባል እውነት ሙያዬን ራሱ አልገባም። እግዚአብሔር ይመስገን በዚህ አጋጣሚ። እናንተ ግን በጣም ነው የምትገርሙት። ነገ አብረው ሁነው ሲመጡ ሀይሚዬ ብሮዬ ሀይሚዬ ብሩክዬ መጡልን ምናምን እያላችሁ ታሽቃብጣላችሁ ማለት ነው። ነገ አብረው ሲመጡ አሁን ብሩክዬ ጀግና ለብቻ ሀይሚ ለብቻ ጀግና እያላችሁ ታሽቃብጡ ታሽቃብጡ፣ እና ከዛም በኋላ መጋንዲ ላይ ሲመጡ ደግሞ ሀይሚና ቡራ እየመጡልን ምናምን ሁሉንም ነገር ሰርተታችሁት ልታሽቃብጡ ትመጣላችሁ። ደግሞ አቋማችሁን አንድ አርጉ። ልክ ልካችሁ ልንገራችሁ። ዛሬ አቋማችሁን አንድ አርጉ። የሀይሚና የቡራ አድናቂ ከሆናችሁ ሀይሚንም ቡራንም በአንድ አይናችሁ ይው፣ አለቀ ይሄ ነው እውነቱን ነው የምነግራችሁ በአንድ አይናችሁ ዋቸው አለቀ ማለት ነው። ሃይሚን ሌላ ግሩፕ፣ ብሩኬን ሌላ ግሩፕ። ቆይ ለማስታረቅ ነው ወይ ሰረርቆ ለመቅረት ነው አሰባችሁ? እነሱ አልተጣሉም፣ እናንተ ታፈራላችሁ ነገ ማለት ነው። አልተጣሉም። እኔ አደንቃቸዋለሁ። ሃይሚና ቡራ ጀግኖች በዝምታ አገዳይ በጣም ነው የማደንቃቸው። ሁለት ቀን ጸጥ ያሉበት ምክንያት አላቸው፣ እመኑ ማለት ነው። ጉዳያችሁን እያዩችሁ ነው ማነው የኛ ትክክለኛ አድናቂ ማነው የኛ ትክክለኛ ወዳጃችን እያሉ እያያችሁ ነው እያዩችሁ ነው እነሱ ምንም አልሆኑም እመኑኝ ግን ማንኞቻችሁ እየተፈተናችሁ እንደሆነ እወቁ እወቁ ሃይሚ ያርፈች ተቀመጭ ብሩኬ ያርፈት ተቀመጥ ምናምን ምናምን እንዴ ምን ሆናችሁ ነው ሰውና ሰው አንድ እንዲሆን ነው እንጂ ማድረግ ያለባችሁ እኔ እግዚአብሔር በመሃላቸው ምንም አይግባ። ሰላማቸው ሰላሙ ሁለዚህም ተጋብተው ወልደው ከብዶ ይቀመጡ። ይሄ ነው ምኞቴ። አለቀ። ለሁለቱም አንድ አይኔ ለከሌ ነው ከሌ ነው። አለቀ። ይሄ ነው። አንዳንዶቻችሁ ግን በጣም ተገርማላችሁ። ደግነቱ እኔ የትም ትገቡ የትም እኔ ያልመጣም እግዚአብሔር ይመስገን። ምክንያቱም እማቀውን ስለማቅ ማለት ነው። አብ የተናገርከው አነጋገር ለገባው ሰው ይገባዋል። ላልገባው ሰው ደግሞ ይሄ ነው እኔ ይሄ ነው አልላችሁ፣ ሙዶችዬ ምክንያቱም እኔ የራሴ የሆነ ነገር ኑሮኝ መጥቻ ሀሳብ ስሰጣችሁ ያው የምትቀበሉ ስላልሆናችሁ ዝም ይሻላል። ነገ ሲመጡ ተነገ ወዲያ ሲመጡ ታምኑበታላችሁ፣ ታውታላችሁ። ሁሉንም ነገር እላለሁ። እንግዲህ ዛሬ እንይላት ይመችሽ። እውነት እንዴት እኔ እንጃ ቃላት ነው ያጣሁላት። እውነት ለመናገር በጣም ነው ደስ የሚለው። ፍቅር እኮ ለሰው ልጅ በጣም ደስ ይላል ከምንም በላይ የምሬ ነው። ምላችሁ አድናቂ ከሆናችሁ ለምን ሁለቱንም አትወዱም? አለቀ አድናቂ ከሆናችሁ ሃይሚን ከሌላ ሰው ጋር ታመጧታላችሁ፣ ብሩኬን ከሌላ ሰው ጋር ታመጡታላችሁ። ይሄ ነው እንዲ አድናቂ ይሄ ነው እንዴት አዳድናቂ ማለት እውነት ይህን እኮ ነው አሁን ዛሬ ዛሬ ትናንተ ትናንትና ወዲያ እየተከፋፈላችሁ ታወራራችሁ አወራችሁ አወራችሁ ነገ ሲመጡ ታርቀው መጡልን እያላችሁ ምንም እንዳላወራችሁ ሁናችሁ ትመጣላችሁ ማለት ነው። እና ለማንኛውም እኔ ነጭ ነጭን ከመናገር ወደኋላ ልንም እነግራችኋለሁ፣ ልክ ልካችሁን። እኔ በእናንተ እንደዚ ባለው ቦታ የለውበትም። ለዛ ነው ምነግራችሁ ልካችሁን ማለት ነው። እግዚአብሔር ይመስገን፣ እንደዚ ባለበት ቦታ የለውበትም። አቋሜ አንድ ነው። ሰውን ወዳለሁ፣ አከብራለሁ። አለቀ። ይሄ ነው። ስለዚህ እንደዛ ብትሆኑ አሪፍ ነው። ባይነኝ ነኝ ሃይሚና ቡራ መቼም አይለያዩም፣ ደግሞም አልተጣሉምም አልተለያዩምም። ይሄን ነው አስጠንቅቄ የምነግራችሁ። እየተፈተናችሁ እንዲሆን አልገባችሁም እናንተ ማለት ነው እና ብሩኬ፣ ዛሬ ያሳቀኝ ፎቶ ነው። የብሩኬ ፎቶ አስቆኛል ዛሬ። በነገራችን ላይ ኳስ ተጫዋቹን ነው የሚመስለው እስታይሉ ራሱ። እንዴ ሃይሚ ነች እንደውም ያስተካከለችልህ አይደል ብሩኬ አያቸው የብሩኬን እኮ ጸጉር ሃይሚዬ ነች እንደዚህ ያስተካከለችለት። ብሩኬን እንዴ ታዲያ ሃይሚ ናት። የኔን እኮ ይመቻችሁ፣ አራዳ ልጆች ማለት ነው። እኔኮ ዘና ነው የምታረጉ። በእውነት ሃይሚዬ ቡራዬ ምችት ይበላችሁ፣ ዘና የምታረጉኝ ነገር እኮ። አንጫጫቸው ማትነኝ ዛሬም ደገማቸኋቸዋል። አንጫጫቸው በደንብሽ ደግሞ ሀይሚን ሀይሚን ደግሞ ምን እያረጉ እያመጧት ነው? ደግሞ አሁን ፍጽዬ ሀይሚ መከታ ምናምን ምናምን እነሱ አንዲ ናቸው። እናንተ ዝም ብላቸው አሽቃብጡ። እሺ ሰምታችኋል? አሽቃብጡ እናንተ ዝም ብላችሁ። እግዚአብሔር ልቦና ይስጣችሁ። እኔ ሌላ ምንም አልላችሁም። ፈጣሪ ልብ ይስጣችሁ፣ ማስተዋል ያድላችሁ። እውነት እውነት ማስተዋሉን ይስጣችሁ። ይህንን ነው የምላችሁ ሰው ሲጣላ ቅይር የምትሉት ነገር ረ በስማም፣ እንደዚህ አይነት ሰው ጥሩ አይደለም። በእውነት አንድ አቋም የሌለው ሰው ሰው አይደለም። ይቅርታ አርጉልኝ። ለማንኛውም እወዳቸዋለሁ። ይህን ማለት ነው የመጣሁት። መልካም ምሽት ሀይሚና ብሩኬ ሰላም ናቸው። አትጨነቁ፣ አትጠበቡ። ባይ ባይ